ውድ የአዲስ ጨዋታ ቤተሰቦች ዛሬ አብሮነት፣ ወንድማማችነት በአካል የምናይበት ቦታ ላይ ነው የተገኘሁት። እንዴት ነበር ያደጋችሁት? አኗኗራችሁ እንዴት ነበር? አብሮነት የሚባለው ነገር እስኪ እንደው ንገሩን፣ አጫውቱን ብያቸው ያጋሩኝ ሰዎችም አሉ። ሁሉንም ሀሳቦች ወደ እናንተ በየቅደም ተከተላቸው አደርሳለሁ። እፍታችን ዛሬ ኢፍጣርን ለሰላም በሚለው ወንድማማቾች ጨዋታ ላይ ተገኝቶ ይህንን ወደ እናንተ ያደርሳል። ድልሳ መንግስቴ ከካሜራ ባለሙያው አለሙ ብርሃን ጋር ወደ እናንተ ያደርሳለሁ። መልካም ጊዜ። በከተማ አስተዳደራችን ከሚያዚህ 20 እስከሚያዚህ 29 የኢንዱስትሪና የፋይናንስ ኤክስፖ አለን ሶ በዛ ኤክስፖ ላይ የወሎና አካባቢ ነጋዴዎች፣ የሀገር አቀፍ በሚገኙ እዚህ አዲስ አበባ ላይ ተቀማጭነት ያላቸው ነዋሪዎች ወደ ከተማችን መጥተው ኢንቨስት እንዲያደረጉ፣ የከተማችንን አጠቃላይ ሁኔታ እንዲገነዘቡ፣ በሀገራችን ያለውን የኢንዱስትሪ እንቅስቃሴ ወደ ከተማችን መጥተው አጋዥ እንዲሆኑ እዚህ የፊጥራን እያረ የምንጨዋወትበት ምሽት ነው ማለት ነው። ወሎ ኮምቦልቻ አካባቢ ያለ ወጣት ማህበረሰብ፣ ሁላችንም ከትውልድ ይዘነው ነው፣ ከአባቶቻችን ይዘነው የመጣ ነው። የመዋደድ የመፈቃቀር አብሮ የመስራት አብሎ የመብራት ማር ባህል ያለው ወጣትና ማህበረሰብ ነው ያለን። ይህ እንዲሆን ከዚህ በፊት የተሰራ ስራ አለ። አባቶቻችን እናቶቻችን፣ ወጣቱ ማህበረሰብ አገሩን እንዲወድ፣ እርስ በርስ እንዲዋደድ፣ እንዲከባበር፣ አብሮ እንዲኖር፣ አብሮ እንዲሰራ፣ የጋራ የሆነ እሴት እንዲኖረው ሰርተውት መጥተዋል። ይህንን ደግሞ ምናልባት አሁን እንደ አገር ያለንበትን ችግር ከመቅረፍም አንጻር ኮምቦልቻ ከተማ ላይ ያለውን ጥሩ ተሞክሮ ዓለም ከተማ አገራችን ላይ ያለውንም ችግር ለመፍታት ምናልባት አብረን መስራታችን አብረን መብራታችን አንድ ላይ መሆናችን ለሀገራችንም ይጠቅመናል። ለእኛ ለሁልንትናችን ለስብዕናችን የሚጠቅም መሆኑን ለሀገር ለማስተዋወቅ ይሄ ትልቅ መድረክ ነው ብለን እናስባለን ማለት ነው። በእስልምና ብትመጣ እንዲሁ ባለማዊ ምሳቤ ብትመጣ መሰባሰብ በጎነት አለው። ሰዎች ሲሰባሰቡ የሚወራረሱት ነገር ይኖራል እና ይህ ስብስብ እዝነት ነው፣ ራህመት ነው። ወቅቱም ረመዳን ነው በእስላምና እና የመልካም ሴቶቻችን የምናሳይበት ሁኔታ ነው ያለው። እዚህ የምታየው ሰው ወሎ ሲባል ያው ስብጥር አይደለ? የተለያየ ማህበረሰብ ያለበት ትንሽቷ ታይ ኢትዮጵያ ምሳሌ ነው ወሎና ያ ያንም የምታይበት ሁኔታ ነው የኖርንበት ያደግንበት በአጠቃላይ የተሸመንበት አብሮነት ነው። እኛ ጋር በቃ እስላም፣ ክርስቲያን ልዩነት የለውም። ሰው በዘሩ በሃይማኖት የምንለያይበት አገር አይደለም ሁሉ በሁሉ ነገር በስም ይገለጻል ይባላል የኔን ስም ብትወስድ ከበደ አህመድ ነው የሚለው አባቴ ከሙስሊም ማህበረሰብ ነው እንትን ያደረገው የመጣው በሃይማኖትም በመቻቻሉም እንግዲህ ከጥንት ጀምሮ ያለ ነው ማለት ነው ኢቨን ቤታችን አጠገብ ቁርአን ቤት ነበር እንደ ማንኛውም ኢትዮጵያዊ ሄደን ቁርአን እንቀራለን ነበረ እስላም ክርስቲያን ልዩነት የለውም። ለምሳሌ እኔ በአያቶቼ ጋር ስሄድ የሙስሊም ስሜት ተሰምቶኝ ነው ክረምቱን አሳልፍ የምመጣው። ቤቴ ስገባ ደግሞ ክርስቲያን መሆናችን፣ እንዴት አያቶቻችሁ ቤት የሆነ ነገር ቀምሳችሁ ይሆናል፣ እስኪ እንደውም እንደገና መጠመቅ አለባቸው ሁሉን እንባባል ነበር። ነው ማህበረሰባችን ላይ ያለው ትስስር፣ እነዚህ በቃላት የሚገለጽ አይደለም። ኑረን ነው ያለፈም ስለሆነ እጅግ የሚያምር አሁንም ደግሞ እዚህ ሁነን እንኳን የሚናፍቀን ነው። ዛሬም እዚህ ስንገኝ እስከ ዛሬ እያሳለፍ ነውን ድሮ ብለን ያወራ ነውን ዛሬ ላይ እንደገና አስታውሰን እንድንኖረው ብለን የመጣ ነው። በክርስቲያኑ ጾም ጊዜም ጉልባን ይፈትጋሉ። አብረውን፣ ጉልባን ሲቀቀል አብረውን ይበላሉ። ጎረቤት ብዙ አጥር የለም፣ የእንትና ቤት የእንትና ቤት የለም። አንተ ቤት እንጀራ ካለ ወጥ ሌላ ቤት ይደረጋል። እንደዚህ አይነት ላይፍ ነው ያሳለፍ ነው። የክርስትና ሴት የሙስሊሙ ሴት ነው። የሙስሊሙ ሴት ደግሞ የክርስትናው ምሴት ነው እና ይህን በጋራ ሪኮግናይዝ ተደራርጎ ለሰላም፣ ለፍቅር፣ ለአንድነት የሚጸለይበት መድረክ ሆኖ ነው እያለፈ ያለውና እኔ ደስ ብሎኛል በጣም እንደዚህ አይነት ፕሮግራም ላይ በመሳተፌ ደስ ይለኛል። እኔም አክቹዋሊ ያው እንዳልኩ የክርስትና ሃይማኖት ተከታይ ነኝ። አክስቴል ለምሳሌ ሙስሊም ሙስሊም ናት። እና ምንም በአፍጥር እሄዳለሁ እሷ ዋጋም አሪፍ ጊዜ ያሳልፋለሁ፣ ደስ ይለኛል። ይህም እንደዚህም የኮምቦልቻ ልጆች ተሰብስበው ሳይ በጣም ደስ ያለኝ ወለየነት ኢትዮጵያዊነት ኢትዮጵያዊነት ደግሞ ለዓለም መሸጥ የሚገባው በዚህ ነው። ዓለም መሸመን ያለባት ወለየነት ነው ብዬ የማምን ሰው ነኝና አብሮነቱ በጣም ደስ ይላል። በጣም ኮምቦልቻ ውስጥ የተተከሉ አብያተ ክርስቲያናትን በሙሉ ባህር ዳር ድረስ ይሄዱ ያስተከሉ ታላቅ አባት ናቸው አባታችን። እኔም ደግሞ በሜዳው ገብርኤል ኮምቦልቻ በድቁና በ41 ብር ደሞዝ ሳገለግል የኖርኩኝ ሰውነኝ በነበረው ሁኔታ ጓደኞቼ በቤተክርስቲያን ሥርዓት ተክሊል እያገባው ጓደኞቼ ግን ሙስሊም ነበሩ። የኔ ጓደኞች ሙስሊም ናቸውና በአጋጣሚ የሆነው ከባለቤት ቤተሰቦች ጋር ቁጭ ብለን ቪዲዮ ስናይ የዲያቆን ተስፋ አልደከበደ ሚዜዎች ተብሎ እነ ኡስማናዲ ባቡር ነው የሚባሉት ና ይሄ ልጅ ሙስሊም ነው ወይንስ ክርስቲያን ነው እስከሚባል ድረስ የደረሰበት ሁኔታ ነበረ። ና እጅግ በጣም ደስ የሚል የረመዳን ጊዜ እናሳልፋለን። ታላቁ አብይ ጾምን ስናሳልፍ እኔ ቤተ ክርስቲያን ገብቼ ቀድሼ እስከመወጣ ድረስ ጓደኞቼ ቅጥረ ግቢ ውስጥ ቁጭ ብሎ ይጠብቁ ነበር ሙስሊም ጓደኞቼ። እኔም ደግሞ እነሱ በረመዳን ጊዜ ማታ ወደ መስጊት ሊሰግዱ ሲሄዱ ደግሞ አብሬያቸው ሂጄ ከተመልሰን መተን በኮምቦልቻ ሂክማ በሚባል ቦታ ላይ ደግሞ እስከ ምሽቱ ድረስ ደግሞ አብሬያቸው አሳልፋለሁ ና በዜማ ልበልል ና ሁል ጊዜ አንዱ ጓደኛ እስኪ ይዛችን ጸልዩ በእንት አይነ በልልኝ ላይ ነበረ እና በደንብ ይለው ነበር እሱም እና ምን ይል ነበረ ጸልዩ

ካሮሙ በሰላም ወበፍቅረ ኢየሱስ ክርስቶስ ሰብሁ ወዘምሩ፣ ይህንን ሙስሊም ጓደኛ ይለው ነበረ። እና እኔም እነሱ ጋር ደግሞ የረመዳን በዓል አልፎ አረፋ በዓል ሲሆን ስንሄድ የነሱን እንትን እንልላቸው ነበረ። ጓደኞቼ እዚህም አዲስ አበባ ስንኖር ስነግራቸው ማመን ያቀታቸው ነበር ሪሊ እንደዚህ ነው የምትኖሩት ይሉናል። እና ስንሄድ ከመስጊድ ወደ መስጊድ ለመስገድ ሲሄዱ የአረፋ ወይም የኢድ በዓል ነቢይ ሰላም አላ ነቢይ ሰላም አላ ማምር ነብይ ስለላላ ማምር ነብይ ስለላላ ማምር ነብይ ስለላላ እያል ከጓደኞቼ ጋር የማሳልፈው ልዩ ትዝታ ነበረኝ እና ዛሬ ፕሮግራም ላይ ብዙዎቹ ጓደኞቼ እዚህ መጥተው ስላገኘዋቸው ይህንኑ ፕሮግራም ይህንኑ እያነሳን እየተጫወትን ነበርና፣ እጅግ በጣም ደስ የሚል ትዝታን ያለኝ በወሎ ያ ነገር ደግሞ ቀጥሎ ነገም ከነገ ወዲያም ልጆቻችን በዚህ መንገድ እስላም ሙስሊም ክርስቲያኑ በአንድነት ሆነን የሁሉም ሁሉም ሃይማኖት የሚሰብከው ፍቅር ስለሆነ በፍቅር እንድንኖር ስል ለማሳሰብ ወዳለሁ። አመሰግናለሁ። ውድ ተመልካቾች፣ የዛሬው የአዲስ ጨዋታ የእፍታ ዝግጅታችን እንግዲህ እንዲህ እንደተመለከታችሁት እኔም ተመስጬ የነበረው ጨዋታቸውን ወጋቸውን አብሮነታቸውን ስጋራ የነበረው ከማዕዳቸውም ስንቋደስ ነበረ። እንግዲህ እንደሰማችሁት ወሎ የትም ቦታ ፍቅር፣ አብሮነት፣ አንድነት ነው። እንደ ኢትዮጵያ እንደ ሰውም ደግሞ በጋራ አብሮ ሀሳብን እየተጋሩ ፍቅርን ማደስ እንግዲህ ያየንበት ምሽት ነው የነበረው። የዛሬው ፍትሃችንን እንግዲህ በዚህ እናጠናቀቃለን። ለመላው የእስልምናና የክርስትና እምነት ተከታዮች መልካም የጾም ጊዜ እመኛለሁ። ተናይስትል